አረ፣ በደንብ ሽኝ ባክሽ። ከዚህ በላይ እንዴት ልሾት? እጅን እስኪደክመኝ እኔ ማሾት። ህፃን ልጅ የምታሽ እኮ ነው ምትመሲሉ። ማዘኔ እኔ ልሾት ነው፣ ምን ልሾት እኮ ነው እንጂ ልስ በሮት አላልኩኝ። ያው እኮ ነው፣ በአንቺ ምክንያት እኮ ነው። እንዴት ታመምኩት? ሶፋ ሲሸከሙ ነው እንጂ እንደዚህ የሆኑት እኔ ሲሸከሙ ነው ምን? አንቺ ማመልከ ሶፋው ይከብዳል ታዲያ ልጊቷን ማን ይርዳት? ብትረጃት ኑሮ እኔ እንደዚህ ይታመም ነበር። እርሷ ያልቻሉት እንዴት ነው እኔ የምችለው? እና ታዲያ ልጊቷ መታገዝ የለባትም? ማዘርዬ ጉልበት እንዳለዎት እኮ አምናለሁ። ችግሩ ግን ራስዎትን እንደወጣት ስለሚያዩ ነው። ከአንችም እሻላለሁ። እኔ ማዘርዬ ዘመኑ የጭንቅላት ነው። ሁሉ ነገር በጉልበት አይፈታም። በደከም አይደለም። እንዴት ተናግረሽ ሞተሻል እባክሽ። ታዲያ ለምን ወገቦ ተቀጨ? ይቅጪ። ምን ብለው ሰድበው ነው ከፈጣሪ ጋር በሹክሹክታ የሚያወሩት? በር በቃ አንዴ ልሾት እና ሊሄድ ስራ እየረፈድብኝ ነው። አረን፣ አልፈልግም። ደግሞ ሰባብረሽ ልትጥ ነው የተረፈኝን አካሌ። አረ ማዘርዬ እኔ ሰው የመስበር አቅም የለኝም። እሱስ ልክ ነሽ። ምን አቅም አለሽ ለራስሽ መሲ ግን ዛሬ የሰራሹ ምግብ ልክ አደለም። ምንም እየተስማማኝ አደለም። ገባ ብሎ ወደ ጓዳ መስራት ነው ታዲያ። ይኸውልህ እንዴት እንደተጎዱ ልንገር። መሲ ቤት ስታጸዳ አግዥኝ አለች። እኔ ስራ ደክሞኝ እየተመለስኩ ስለነበር አልችልም አልኳት። ማዘሪያ እኔ ህሊና ይጎዳል ብለው ገቡበት። ከዛ ቋቋቋቋ ሲል ዞር እላለሁ፣ ለካስ የእሳቸው ወገብ ነው። እኔ ሶፋው መስሎኛል። እኔ አቅሜ ናቃለሁ የማጥፋት ነው። አንተ ደግሞ ለትልቅ ሰው ታግዛለህ። የእድሜ ዘረኛ አቱን ውሸቱን ውሸት እውነቱን እውነት ነው፣ በል ለሶስት ብንሰራው። ወይኔ አንተ እንደዚ ይቻል ነበር። አላሰብኩትም። እኔማ ይሉንታ ቢይዛት ብዬ ነበረ። እንኳን ይሉንታ ሊይዛት ጭራሽ አይንቀቅል አይበላሽናት እሷ እኔን ስላመመኝ አላቅሞት አርፎ አይቀመጡም ነበር እንዲ አለችኝ። ቆይ ግን ሰው ካልሰራ ምንድን ነው? ምግብ ለመጨረስ ብቻ። ወጣቱ ግን ምን ሆኖ ነው የተልፈሰፈሰው? እኔ እኮ በእሷ እድሜ እያለሁ ያንን ሶፋ በአንድ እጄ ይዤ በአንድ እጄ ጠርግ ነበር። ረመሲ አሁን ማሸትሽ ነው አልቻልሽ። ማላልኝም ወይም በግሬሉ ጣቦት ራንዳችው ጣብሽ

ምን ስትሰሪ ነው የታመምሽው? ሚስት መስራት የነበረባትን ስራ ሰርቼ ነው የታመምኩት። ቆይ፣ አንቺ ለምን ሶፋ አነሳሽ? ምን ላድርግ? ማን አለ ብለህ ነው? እኔን አጠብቁኝም ነበር ምን በወጣህ አንተ። ይኸው፣ ሴት እያለ ቤት ውስጥ ሶስቱንም ሰርችኋለሁ። አንዱን ግን እስኪደግመሽ እኔማ ማ ሶስቱንም ነው እኮ ነው ያየሁት። እና እናማ ማ ሶስቱንም ጨረሰሻቸዋል። ይኸው ይሄው። አንቺ ግን ተጎዳሽ። እሱ የሚስጥ ጥፋት ነው። እኔ ልሽሽ። ወይ፣ ወይ፣ እናቴ እማረጀችብኝ ታውቃለህ? ዕድሜ ልኬን ሳቃት፣ ጠንካራ የማትደክም አንዳንድ ጊዜ ከወንድ ሁሉ የምትበልጦና ነው የምትታየኝ። አሁን ግን እንደዛ አደለችም ይህንን ማየት ያማል። ሄሎ ዩዬ እሺ ምንድን ነው እሺ ደወልሽ እኮ እና ምንም ሳልል ነው እንጂ እሺ እምትለኝ እሺ አሻሻል አሻሻል እኮ ማለት ነው ምን ምን ፈልገሽ ነው ለማለት ነው ዛሬ ምን ሆነሃል የት ነህ የት ሆነሀል ቤት ነኝ ከጠዋት ጀምሮ እያመመኝ ነው እና እና እሺ እኔ ምን ላድርግ ወይ ሀኪም ቤት ሂጂ መጣሁ መጣሁ ቤት የትም እንዳትሄድ የት እሄዳለሁ ወይኔ ጉዴ እማዘላለም ትኖራለች ብዬ አስቤ አላቅም። ግን ደግሞ ትሞታለችም ብዬ አስቤ አላቅም። ዛሬ ሳያት ግን እንደነገጥኩ የምትሞትብኝ መሰለኝ፣ ፈራሁ። እዩ ምን ሆነሃል? ምንም አልሆንኩም። እማን ወገቧን አሸዋትና። ተዋቸው የራሳቸው ጥፋት ነው። ለምን የማይችሉትን ነገር ይሸከማሉ? ይህን ኮ የእሷ ጥፋት ነው ብለ ውሃል፣ አደል እናት እና ወጣት እንደሆነ ያረጃሉ ላስበ ነበር። ምን ማለት ነው? ወጣት ሆኑ ማርችት። እኔ ምን አውቃለው። በዚህ እድሜያቸው የወጣት ሰውነት ይኖራቸዋል ብላ አስበ ከሆነ ነው እንዴት እንደዛ አስባለሁ። ታዲያ ለምን ታዝናለህ? ገና ይጃጁልሃል። መዘጋጀት ነው ያለብህ። ሄዱ እንዲህ ናት። ፊልተር የሚባል ነገር የላትም። ያሰበችው እንደመጣላት ነው የምታወራ። ያው ግልጽነቷ ደስ ቢልም አንዳንድ ጊዜ ግን ያማል። እና መጃጀታቸው ጥሩ አይደለም። እሳቸው ስለ ጃጁ እኮ እኔ እንደፈለግኩ ለማዘዝ ፈልጌ አይደለም። ያው መኖራቸው ራሱ ጥሩ ነው ብዬ ነው። ይህኔ ለምን እጠላቸዋለሁ ብዙ ጊዜ ግን ወዳችኋለሁ። ዲ ሰው ለምንድነው ግን ማይረዳኝ? እኔ እሳቸውን ብጠላቸው አብራቸው እኖር ነበር። ለምንድን ነው ግን በማ ማርጀት ደስ ያለሽ? አንተ ልጅ ዛሬ ምን ሆነሃል? ዲ ከቢሮ ጀምሬ ስደውልልስ ስታወራ ይልክ አይደለህም። ቆይኔ ምንድን ነው ያደረግኩ? አንቺ ራስሽ ምን አድርግ ነው የምትይኝ? ሄዱ ከዚህ በፊት ስለማ በእኔ ፊት ቢያንስ ስታወር ትጠነቀቂ ነበር። አሁንም እጠነቀቃለሁ። አንተ ሳትኖር ምለውን ብትሰማ ኖረ ምንትል ነበር። ከዚህ የበለጠ መናደድ አልፈልግም። ብናቆም ነው የሚሻለው። ወዴት ነች? እዚህ ስለተወለወለ ነው ነግራትና፣ ከአሁን በኋላ አይወለወልም። እሺ፣ እንደውም ሴራሚኩ ሊሆን ይችላል። ለምን አይነሳም? ባለሙያ ልጥራና ላስነሳው። ምን ሆናል? ደህና ነኝ። ከፈለግሽ ግን አለው። እሺ፣ ግድ የለም ችግር የለም። ይጃጃሉ። ስልክ አናደደው። ያሰብኩትን ብሎ ኖረ። ምን ሊል ነበር ያሰብኩትማ እናቴ ከእሳቸው በእድሜ እንደምታንስ ነገሬ ላበሽቀው ነበር። ዛሬ ሰው የምንነካው ብለውስ ምንድን ነው ጥፋቴ? የእውነት እናቴ ከማዘር አታንስ ነው ልል የፈለግኩትማ፣ ማዘር ከኔ እናት ቀድሞ ሊሞቱ እንደሚችሉ ልነግረው ነበር። አሁን ምኑ ያስደነግጣል? ሰው በውሸት ዓለም ነው እንደሚኖረው። አንተ ከኔድ ቤት ይበልጣል ቀድመሄ ልትሞት ትችላለህ። ምንድን ነው አ አንተም እንደዩ ቀራለህ። የራሳችሁ ጉዳይ። ከዚህ በኋላ የዱንባ ወራቴ ብስታ ከተናደድኩ ደግሞ በቀላሉ አስከፋታለሁ። ስለዚህ ብዘጋት ይሻላል። እኔ አሁን እያሳስበኝ ያለው ነገር እማን በቀላሉ ላጣት እንደሚችል ነው። አይ ምን ሆናችሁ ነው? ሙልዬ ናት። የድሮ ሚስቱ ጥርሷ ተራግፎ እንደነበር ታስታውሻለሽ? አዎ፣ በደንብ አውቃለሁ። ጥርሷን እኮ አስተከለላት ሙሉዬ። አሳዝናኝ ነው ባለፈው ስትወቅ ደግሞ ጥፋተኝነት ስሜት ተሰማኝ። እና ታዲያ እኛ የውቀስነህ እኔ እንዳትመታኝ ነው እንጂ እሷን ጥርስ እንድታስተክል ነው። ማስተካከል ችግር አለው እንዴ? ጥርስ ለምን የለው እንዲ። ወይ ደግሞ ልታገኛት ፈልገህ ከሆነ በግልጽ ነገር። ይሄ ማለት ሆነ ብለህ ነው ጥርሷን ያረገፍከው ማለት ነው። ሙሉዬ ሞች አይደለም። ጥርሱ ያምራል እ ተነቃንቆ ነበር ያስተከልኩት እናንተ ሱተቁስኛ ያሳዝናኝ ነው እና ካዘንክላት ለምን በድብቅ ታስተክላለህ ካለቀ በኋላ ልንገርሽ ብዬ ነው ሙሉዬ እናቴ አሁን ይሄ ንግግር በሞት ያሳምናል ቆይን የምለው የአንተ ገንዘብ የእሷ ገንዘብ ማለት አይደለም እን ነው እንጂ እና ታዲያ የድሮ ሚስትህን ጥርስ በእሷ ገንዘብ ነው እንደ የምታስተክልላት እኔ እኮ ጥሩ የሰራሁ መስሎኝ ነው ስህተት ከሆነ ግን ሁለተኛ አላስተክልላትም ቅዳሜ ልታረግፍላት እቅዱ አለ እንዴ? አረ እንደዛ አይደለም። ከዚህ በኋላ እንዳታገኛት። አላገኛት። እንዲ በቃ አለቀ። ሙልዬ፣ ምን ቀረ? ተሳስቷል። ሁለተኛ ደግሞ እንደማይደርስባት ተናግሯል። ሙልዬ እናት፣ ይህንን ጉዳይ እኔ እናንቺ ለብቻችን መነጋገር አለብን። በሉ እናንተ ተነጋገሩ። እኮ የፈራሁት ቅዳሜ ማታ እንዳትነጥቅኝ ነው። ደግሞ ታደርጓለች። እንደዛ ጥርሷን አራቅፎላት የመጣ ሰውዬ ምን ብላ ነው እሱን የምትፈልገው? ይኸው አስተካከለላት አይደለ? ደግሞ ጥርሷ ሲስተካከል እንዴት እንደምታምር ቆይ እስቲ እንደፈለገችው። አንቺ በመናወቅሽ ባለፈው ከተስፍሽ ጋር መጋጨታችን ሰምታ መንገድ ላይ ስታገኘ እጠላችሁ አሉ ብላ በዛ ወላቃ ጥርሳኝ ብላር ሳቀችብኝ። አይ ቅባ፣ አይ አንቺ ልጅ እንደው ትገርሜነሽ። ደግሞ ሙሉዬ፣ በዛ ወላቃ ጥርሷ እንደዛ ያገጠጠችብኝ ምን ጥርሷ ሲስተካከልማ አታስቀምጠኝ። የድሮ ውበቷ በተለይ ከተመለሰ ውይ! ሁለተኛ እንዳይገናኙ ነግረነዋል አደለም እንዴ? እሱ ብቻ ከስጋቱ ያድነኝ። ምን ቀረሽ ታዲያ ባለፈው እንዳደረገው ቢያደርጋት አርፋ ትቀመጥ ነበር ዴ። አንቺ ልጅ እየጠበቀሽ ነው። ክቧ ወጣት ከማዘር ጋር መሆን ፈልገን ማውራት ስላለባቸው ነው። ቅድሚያ እኔ እናንተ ማውራት አለብን። እኔ እና አንቺ ምንም አልሆንም። ምንድን ነው የሆናችሁት? ምንም። እንዴት ነሽ? ተመስገን ደህና ነኝ። ማውራት አለብን፣ ለሌላ ጊዜ ግን። ከባድ እቃታች። እሷም እኮ ትችለው። እኔ ከሌለው እንኳን ሌላ የሚያግዛችሁ ሰው ፈልጉ። እሱ ጥሩ ሀሳብ ነው፣ እኔ የምስማማለሁ። አንቺ ገና አጉራሽን ቢቀጠርልሽ ደስ ይልሻል። ከዩ ተጨማሪ እጁን ታጥቦ አልታጠበም ደግሞ ብዬ ለምን ልጨነቅ እንጂ ትፈልጊ ነበር ማለት ነው። አንቺ ምን ይሳልልና አረ ምንም ችግር የለም ፈገግታች ተመልሶልሻል አሁን ዋናው አንቺ ደስተኛ መሆንሽ ነው አዎ እሺ በቃ ደህና እሺ ቻው አንተ ልጅ ለምንድን ነው የማታናግረኝ በጣም እያንገላታኸኝ ነው ዴ እንደ አዲስ ፍቅረኛ እኮ ልንለመን አልክ አንዴ የማናውርቻት ልምጣ። አየሁ አደለ? ሆን ብሎ ሲዘጋኝ። ሲጀመር የቅድሙ ነገር ከደበረው በግልጽ አይናገርም። ግን ለምን እንደማይናገር ታውቃለ? ጥፋተኝነቱ ስለገባው። ምን አፍ አለውና ይናገር። ይሄ እጅኮ ስንት ስራ የሰራ ጠንካራ ብረት እጅኮ። ትዝ ይልሻልማ፣ አምስተኛ ክፍል ይሁን ሰባተኛ ክፍል ሁሌ የሚደበድበኝ ልጅ እቤቱ ድረስ ሄደሽ በጠረባ ጀግና እኮ ነሽ። የአስራ ሁለት ዓመት ልጅ ስለመታሁት ጀግና ነኝ? ከዛ በኋላ እኮ ቀና ብሎ አይቶኝ አያቅም። እንዴት እንደሚፈራኝ ማንም እናት የሚያደርገው ነው ያረኩት። አሁንም ግን ጠንካራ ነሽ። ምነው ዛሬ ግን አስር ጊዜ ጀግና ነሽ ጀግና ነሽ ትለኛለህ? ለምንድን ነው? ስለሆንሽ ነዋ። ምናልባት ወገቤን ስላመመኝ ፈርተህ ነው? አረ እኔ አልፈራሁም። ታዲያ ሕፃን ልጅ መታሽ ብለህ አስር ጊዜ ለምን ታደንቀኛለህ? እኔ እኮማ መንፈሷ እንዲጠነክርልኝ ነው ያንን ሁሉ ነገር ማስታወሳት። አየህ፣ ሰው ውስጡ ሲሞት ነው ውጪው የሚሞተው። እኔ ከሞት ጋር እንደዚህ ተናንቄም ቢሆን አስጥላታለሁ እንጂ በቀላሉ አልለቃትም። አየር ተቀብዬ ልምጣ። እኔ አየር ግጥም እኔ አየር ተቀብዬ ልምጣ። አንቺ እዚሁ ተቀመጭ። እሺ ስለታፈንኩ ነው። አይ እኔም ታፍኛለሁ አብረን አይ አይደለም አንቺ እዚሁ ጠብቂኝ። አሁን እንዳታናግራት ብለን ጭራሽ ትደውልላታለህ። ራሷ ናት እኮ የደወለችው። ትደውላ አዘጋት። ምን ፈልጋ ነው ብዬ ነበር፣ ግን ላመሰግን ነው አለች። ምን ላድርግ? ኧረ ፈጽሞ አላምንም። አሁን እንዳታናግራት ብለን አሁን በአሁን ጭራሽ በደስታ እየተሽኮረመ ችግር የለውም። ኤዱ በእናትሽ እጅሽን አንችልኝ። እየጨነቀኝ ነው። ምንድነው የሚጨንቅ? አፍንጫህን ፈንት ላለመተንፈስ ከፈለግ እኔ ልቤን ነዋ ያፍ ልቤት ከሻሌ ነው ያለው። እዩዬ ግን እያስፈራኝ ነው ለምንድን ነው ማስፈራሽ? ልንፋታ ነው እንዴ? ለምንድን ነው የምንፋታው? እኔ ምን አውቃለሁ። በፊት ወድሻለሁ ውስጥ ካልገባን ነበር የምትለው፣ አሁን ውጪ ሆነ እራሱ ታፈንኩ ምናምን ትላለህ። ያ ማለት እንፋታለን ማለት ነው። ተዳርቃ ቀረክሽ እንዴ? እና እንደዛ ከሆነ ከታፈንግም አብረን እንታፈን ኖሽ። እኔ እያሾፍሽ ነው አይደለም በቃ እኔ ስትለኝ ደስ ብሎኝ ነው። የእውነት ግን አሞኛል። እኔም ብዬሽ ሽማላቅ አታስመስዩ። እና ምንድን የሆንክብኝ የማን ነገር አስጨንቆኝ እያየሽ አንቺ ግን ጭራሽ ፕራንክ ልታደርጊኝ ትሞክሪያለሽ? ኤዱ በቃ በተራ ነገር እንዳንጋጭ ብዬ ነው ምሸሽሽ። ለምንድን ነው የምንጋጨው? እኔን ያስጨነቀኝን ነገር አትረጁማ ንገረኝ። ረዱ ናይ ነግ ዛሬ ምን ሆነሃል? ሄዱንም አልሆንኩ። ቅድም የማንወግብ እያሸውላት ነበር፣ እኔም ልሽሎት ብያቸው እጅሽ ቄጤማ ነው ብለውን አቁኝ። ምንድን ነው ታዲያ እሱን ያደከመ? ኤዱ እኔ የማንወግብ ዘላለማን ባሽላት አይደክመኝ። ታዲያ ምንድነው የሆንከው? ንገረኝ። እማረችችብኝ። ይቅርታ። ምንድነው እንዴ? ይቅርታ ዩ መሳቅ አልነበረብኝም። አምልጦኝ ነው። ይቅርታ አንቺ የሰው ስሜት አይገባሽም እንዴ? አትረጅም። ይገባኛል ይገባኛል። ሄዱ፣ መሳቅ ራሱ አልነበረብሽም። እሺ በቃ ይቅርታ ያልኩ እኮ። ለዛ ነው ነገሩ፣ እኮ ትንሽ ያስቃል። ምን ነው የሚያስቀው? አይ ማዘር፣ ማርጀታቸውን አለማወቅ። ቆዩ እኮ ካረጁ። እኔ ግን ዛሬ ነው የገባኝ። በቃ እማን ማጣት ማጣት መሰለኝ፣ ፈራሁ እናትና ልጅ አንድ ናቸው ምልህ በምክንያት ነው። እሱም እንደ እናቱ ተቃራኒ ነገር ነው የሚያስበው። የእናቱን ማርጅት አለመወቁ አልገረመውም፣ እኔ ሲገርመኝ እንግድ ስህተት ነው ይላል። ችግር የለውም እዩ ስለሆነ ግን እችለዋለሁ። ነገሩ እንደሚያስቅ እንድታውቅልኝ ነው ግን የምነግረ። እማ ለእኔ ሁሉ ናት፣ ጠንካራ ምንም የማትደክም ሴት። ቅድም ግን ከተቀመጠችበት ወንበር ላይ መነሳት ሲያቅታት ደነገጥኩኝ በቃ። የማጣት የማጣት መስሎኝ ፈራሁ። አንቺ ግን ጉዳዩን እንደመረዳት መረዳት ጭራሽ ልታላግጭም ትፈልጊያለሽ። ሄዱ እማ ለእኔ እናቴ ብቻ አይደለችም፣ እህቴ ናት፣ ጓደኛ ናት፣ አክስቴ ናት፣ አያቴ ናት፣ ልጄ ናት፣ እማ ሁለ ነገር ናት። በእሷ ምንም ቀልድ አልፈልግም። እኔ ታዲያ እንዲህ እንደተሰሙ በምን አውቃለሁ? ከእናቱ ባርጀት በላይ እኮ የጎዳውት እኔ የተናገርኩት ነው እኔ ዩዬን በፍጹም ልጎዳ አልፈልግም። በተጎዳበት ጊዜ ልደርስለት ነው የምፈልገው። ሙልዬ እናት አታናገራት ብለህ ነው? ለምን አናገራት? እውነቷን እኮ ነው የምትለው። ጥፋቴ ጥፋቴን አምኛለ። ድጋሚ ይቅርታ። ጥሩ እሷን እንደ ካስካት እኔንም እንድትክሰኝ እፈልጋለሁ። አለበለዚያ ግን ለጥርሷ የወጣውን ወጪ ቁጭ እንደዛ ማድረግ አልችልም። ሰማሻት። ሙልዬ እኮ እውነቷን እኮ ነው እንዴ። አንተስ ብትወለ ለእሷ ትንሽ አትጨነቅም እንዴ? እሺ ምን ላድርግ? ምን ላካስ? ችግር የለም እሱን ነው ነግራለሁ። በቃ ይኸው ቅርታ። ችግር የለውም፣ አውቀሽ እንዳልሆነ እኮ አቃለሁ። እና ሻው ምን ማድረግ ነው ያለብን? አላውቅም። ብቻ አሁን እየተሰማኝ ያለውን ስሜት እንዳታቃርጌ፣ ቀሪውን ጊዜዋን በደስታ በመንከባከብ ማሳለፍ ነው የምፈልገው እና እኔ ምን ላግዝ? ምን ታግዥኛለሽ? በቃ ከዚህ በኋላ አላናዳቸውም። ውይ እሱን እንኳን አትችይ። ባይሆን ለመቀነስ ከሞከርሽም ጥሩ ነው ዩዬ። ሙት ትችላለሁ። እስከ ዛሬ ሲያናዱኝ ሆን ብዬ አናዳቸው ነበር። አሁን ግን ጥርሴን እንክስ አድርጌ እችለዋለሁ። ይሄ እጅ ነው። ጥርሴን እንክስ አድርጌ ሲባል ጥርስ ነው የሚነከሰው። አሁን እኮ እጅሽን የነከሽ። ዩዬ ገብቷል አይደል? አሁን እነሱ ፊት ለምን እምታሳጠኝ?

ምትሞቹማ ወልደን ድረን ነው። ምነው አመመሽ? አሁን ደግሞ እዚህ በገራ የተገላበጥብኛል። አይዞሽ ሐኪም ቤት ሄደን ነው የጠፋነብሽ። ሐኪም ቤት እንኳን ደስ ያለሽ። ምን ነው ምን ተገኘ? አይ፣ እኔ መድኃኔዓለም የዘመናት ጸሎቴን ሰማኸኝ። መስጋና። እንዴ እንዴ፣ ምን ሆነሽ ነው ታዲያ የዘለልሽው ቅድም? አይዘለንም። ካሁን በኋላ በፍጹም እናዘል። እሺ፣ ችግር የለው። ለማ ለሱ አሁን ክትትል የጀመርንበት ቦታ ምን ምን ማድረግ እንዳለባት በደንብ ስለተነገራት፣ አንቺ ደስታውን ብቻ እኔ እናቱ የቴጄ የቴጄ ይኸው በየደቂቃው ከሐኪም በላይ ይከታተላታል። እያንዳንዱን ምን በላሽ፣ ምን ጠጣሽ፣ ወዴት ሄድሽ፣ ወዴት መጣሽ። እንዴ እሱ ለእኔቶ ለኔ ናት እንዴ ምን ነው ልጁን ጎዳሁት እንዴ ምን ሆኖ ይጎዳል። እንዳሁኑ እንደ ጥንቸል ንጠጥ እንጠጥ ካላልሽ እኮ ምንም አይሆንም። ምን ይታወቃል እንዴ? ወይ ሀገር መሪ ይሆናል። ምን ይታወቃል። ይሁንሽ። የሰው ልጅ የሚያረጀውና የሚጠነክረው በሰውነት ብቻ እንዳልሆነ የገባኝ ዛሬ ገና ነው። እማኮ የእኛም ማርገዝ ስትሰማ ማለት እ አብረን እኮ ነው የረገዝነው። እኔ ነኝ እኮ ያስረገዝኳት። እማታ እኮ ነገረ ከባል ወደ ሚስት የሚገባ ፓተርናል ጂንስ የሚባል አለ እሱ ከእናት ወደ ልጅ ምግብን የሚያስተላልፍ ነገር ነው። ያ ማለት ጽንሱን የሚጠብቀው ከእኔ የተላከ ወኪል ነው። ከፈለክ አየህን ጠይቀው። ብቻ በዚህ እርግዝና የእናቴ ዕድሜ አስር ዓመት ወደኋላ ተመልሷል። ሰውነቷም አስር ዓመት ወደኋላ ተመልሶ አድጓል። አየህ እንዴ ልጄ ሳይወለድ ጥቅሙን ማሳየት እየጀመረ ነው። ምናልባት ተጽዕኖ ፈጣሪ ይሆን እንዴ? ምን ደስ እንዳለኝ ታውቃለህ? ማዘር እርጅናቸውን እስኪረሱ ድረስ ማስደሰቴ በቀጣይ ሳምንት በምስኪኖቹ ምስጥር መሆኑ ነው። ለማዘር ስጦታ ገዝተንላቸው ምሽሪት እየለንስ ላንቺ የለም። ምን ነው? ምን አደረግኩሽ? ትችዋለሁ። አሁን ባትናገሪ ምን ትሆኛለች? ችግር የለውም። ወደፊት ትታረጋላችሁ። እግዚአብሔር ይባርክሽ። እግዚአብሔር ይስጥሽ። ምን ነው የሚያሳፍረኝ? ተባረኪ። መቸም ሰራተኛ መሆን እንዳንቺ ነው። ይህን ነገር እዩ። ፊትም ይደግሙልኛል። በፍጹም መረሳት የሌለበት ሰው ነው። አበድረኝና ደሞዝ እንደተቀበልኩ በሚቀጥለው ወር ሰጥሃለሁ። ደሞዝ ስንት ነው? ደሞዝ አይጠየቅም። እኔም መናገር አልፈልግም።